እውነት ራሳችሁን እኔ በስማም በእናንተ እኮ እኔ ቪዲዮ ሳይ አለኩ። በቃ የእውነት እናንተ ለምታደርጉት ነገር እኔ እንደዚህ ለማይለንትን ለማይመለከተኝ ለመመለከተው በጣም የሆነ በቃ እጅግ በጣም ነው እንትን የሚለው በጣም ነው የሚያናድደው። ብቻ የመስፍን መቋጫው መቼ እንደሆነ አላቅም። የእውነት እግዚአብሔር የማለት ወንድሟ ተገንቶ ከዛ የዚህ ጉደኛ ሰውዬ ደግሞ መጨረሻውን እግዚአብሔር ያስ። ሲጀምር እውነት የያዘ ሰው በየትኛው መንገድ ቢሄድ እውነት ታሸንፋለች። ሁል ጊዜም ያው እንግዲህ ሰውየው ብዙ ወንጀል እያሳታፊ ሆኗል። በየሄደበት እዛም ሲሄድ ወንጀል ያሳትፋል፣ በዛም ሲሄድ በብር እየተገዙ እንግዲህ። እነዚህ ሰዎች አሁን እቺ እውነቱን ሲያወጣባት አይታችኋል፣ ደርቃ ነው የቀረችው በብር ተገዝታ ለወንጀለኛ ለዚያውም ምንም ለማይራራ ሰው እየሸፋፈነችለት የነበረች ሴት ናት። ይቺ ራሷ መቀጣት አለባት። ሕግን በደንብ ከኛ በላይ የምታቅ ስለ ሕግ በደንብ ታውቃለች። ግን እሷ ብር እና ብር ብቻ ሳዳ ንጹሀኖች እየተሰቃዩ ምንም በማያውቁት በራሳቸው ንብረት እንደዚህ በእናት በአባታቸው ንብረት ወንበዴ ሌባስ እየዘረፋቸው እያየኝ ሌላው ደግሞ እንግዲህ ባልየው መጥቶ እንዴት እውነት፣ እኔ በጣም ነው ያደነገጥኩት። ዘላለም ላይ ሽውጥ ሲመዝበት ያስፈራል። እውነት ለሰው ብለው ራሳቸውን አሳልፈው እንደዚህ እየሰጡ ነው ወንድሞቻችን። ግን እግዚአብሔር እንደዚህ ክፉ ነገር አይንካችሁ ይጠብቃችሁ። ብቻ ከባድ ነው በየሰከንዱ የምናየው ነገር ምን አይነት ኢትዮጵያ ውስጥ ነው ትላላችሁ? ሰው እንግዲህ በገዛ አገሩ እንግዲህ እንደዚህ ነገር ይከብዳል? ሰው አገሩን ትቶ የት ወጥቶ ይኖራል ጎበዝ? በተወለድሽበት አገር በገዛ ንብረትሽ፣ ወራፍ ሌባው ሌላ ገንዘብ ያለሽ ምንድነው ባለገንዘቡ ተበዳይ? የሰው ገንዘብ ደግሞ የሚያሳድደው በነፃ ይንቀሳቀሳል። ምን አይነት እንትን ነው ቆይ? እኔ ምን አይነት ጭንቅላት ነው ያላቸው ግን ሰዎቹ አይምሯቸው ይሰራል በትክክል? አረ ጌታ ሆይ አንተ ድረስልን፣ አቤቱ ጌታ ሆይ እውነት ልቦና ይስጠን ብቻ። በየሰከንዱ የምናየው ነገር ልብ ለሌላቸው እግዚአብሔር ልቡን አይስጣቸው፣ ከባድ ነው። እኛ ምን አይነት ማለት ዝም ብላችሁ ስታዩት እያንዳንዱ ሁሉም ሰው ገንዘብ አሳዳጅ ሆኗል፣ እንጂ ይሄ ሰው እየተጎዳ ነው፣ አሳልፌ ለህግ ወይ ለሚመለከተው ወይ ለእንትን ለሰው ለሆነ ሰው ልናገር የሚል ሰው የለም። ብሩን ብቻ ነው የሚያሳድዱት። ከዚች ሴት እንግዲህ ዝም ብላችሁ እያያችሁ ነው። እች ሴት አሁን ምንድነው የምትባለው? ስለ ህግ ታውቃለች፣ ስለ ሁሉም ነገር እያወቀች ግን የወንጀል ተባባሪ ለዛውም፣ ይሄ ወንጀለኛ ብቻ ቃል የማይገልጠው ወንበዴ፣ ርራ የሌለው ከሰው ያልተፈጠረ ሰው ለዚህ ሰው ደግሞ ትሸፋፍንለታለች። እንዴት ነው መኖር የሚቻለው? ቆይ ጎበዝ፣ ከማን ጋር ነው ሰው የሚኖረው? በጣም እኮ ግራ ግቢት ነው የሚላችሁ ሰው በሀገሩ መቼም ተሰዶ ሄድ? ምን አይነት እኔ እኔ እኔ አላቅም። እውነት አንዳንድ ጊዜ እንደው ዝም ብላችሁ ስትሉ ምንድን ነው የመጣብን፣ ምን አይነት ጉድ ነው ትላላችሁ። ሰው በሀገሩ በተወለደበት አገር እንደዚህ አረመኔ የጨካኝ ጨካኝ የአረመኔ አረመኔ። እኔ ለመስፍን ደግሞ ጠበቃ ወይ የሆነ የሚቆሙ ሰዎች ሲጀመር ጭንቅላታቸው ትክክል አይደለም። እነሱም ልክ እንደ መስፍን ናቸው ብዬ ነው የማስበው። እውነት ይሄ ተላላኪ ነኝ ምናምን የሚሉትን ራሱ እኔ እነሱ እራሱ ጭንቅላታቸው ያው በብር ስለተመረዙ ልክ እንደሱ ነው የሚያስቡት። ብቻ እግዚአብሔር ልዑልና ዘላለምን እንዲሁም ከጀርባ ያሉትን እግዚአብሔር ይጠብቃቸው። ክፉ ነገር አያሰማን። እውነት የነሱን ክፉ ነገራቸውን ያርቅላቸው። ብቻ ከባድ ነው። በራሳቸው ላይ ወስነው በራሳቸው ጨክነው ነው በዚህ ስራ ተሰማርተው እንደዚህ ለመሀሌት ብለው እንደዚህ የሚሰቃዩት። ግን ደግሞ መጨረሻውን እግዚአብሔር ጥሩ ነገር ያሰማ። ሰው ከፍቷል፣ በቃ የመጨረሻ ከፍቷል። ሰው የእውነት እዛም ስትሄዱ ችግር ነው፣ እዛም ሲመጣ ችግር ነው። ሁሉም የወንጀል ተባባሪ ነው፣ ሁሉም ገንዘብ አሳዳጅ ነው። ስለዚህ ለማን አሌ ብላችሁ ለማን እንደምታወሩ ራሱ ግራ ግቢት ነው የሚላችሁ። አንዳንድ ጊዜ ቆም ብላችሁ ስታስቡ ለማን ነው የምትናገሩት? ያም ማለ ያም እኔ ሌላው ነገር ሌላ ነው እነዚህ ወንጀለኞቹ መቀጣትም አለባቸው ደግሞ መጨረሻ ደግሞ ናቲ ተገኝቶ ልክ ከህቱ ጋር የሚገናኝበት ቀን ነው የናፈቀኝ የእውነት እሷም ራሱ እረፍት ያጣችው አሁን ላይ ሲወንድሟ ነገር እያሳሰባት ህመሟን እኳን ማስታመም ያልቻለችው ማህሌት ቢያንስ የሱ የእሷ እሱ ተገንቶ ደግሞ አንድ ላይ ሆነው ደግሞ የእውነት ይሄ ቀን ብቻ ነው የናፈቀኝ። ስለ መስፍን ስታወሩ ስታወሩ ብታድሩ ስትውሉ ምንም የመስፍን ጉድ አያልቅም። ያው በየ ሰዓቱ በየቀኑ አዳዲስ አዳዲስ አጀንዳ ነው የሚያመጣው። ምክንያቱም ሰውየው መስፍን ነው። ብርና ብር ብቻ ነው የሚያሳድደው። በሱ ዙሪያ በሱ ብር የተበከለ ሰው ደግሞ ሁሉም ሰው አንድ አይነት መስፍን ብላችሁ ማሰብ ትችላላችሁ። እነሱም ከሱ በምንም አይተናነሱም። እሱም በሰው ብር ነው አይደለም ለነሱ እየገዛ እንደዚህ እንዲሸፋፍኑለት ወንጀል የሚያደርጋቸው ሰው ይህ እነዛም ልክ እንደሱ ናቸው። በምንም አይተናነሱም። ሌላው ደግሞ አሁን ይቺ ጠበቃ የተባለችው ቢያንስ ሲጀመር ዘላለም ምንም ነገር መረጃ ሳይዝ ታውቃላችሁ፣ ከምንም ምንም አይንቀሳቀስም። ዝም ብሎ ያለ ምንም ነገር ቤቷ ድረስ አይሄድም። እቺ ደግሞ እንግዲህ ምንም ነገር እንደሌለባት ስራዋን እረስታ፣ ምንም ነገር እንዳልሰራች ወንጀለኛ እንዳልሆነች፣ በቃ አፎን ሞልታ ታወራለች ማለት ነው ሴትዮዋ ስለ ህግ እንኳን ከእኔ ስለ እንትን ምንም ብዙም አላቅም፣ ግን እሷ በደንብ የምታውቅ ሰው ናት። ግነት ብር በብር ተገዝታ ብቻ ምንም ነገር አልሰራም ወንጀሉን ትሸፋፍንለታለች። ግን ጀግኖቻችን ደግሞ የሆነ መረጃ ይዘው ስለሚሄዱ ከፊት ለፊታቸው ሂደው ነው የሚያፋጥጧቸው። እንደዚህ በቀላሉ የሚተዋቸው ነገር አይደለም። ምንም ነገር መረጃ ከእጃቸው ሳይገባ ሂደው ሰው ቤት ወንጀለኛ ነው ብለው ያለ ምንም ምክንያት እንትን አይሉም። ይሄ ሰውዬ አሁን ይቺ ሴትዮ መቀጣት አለባት። የራሷ የመስፍን የመስፍን ሰዎች እያንዳንዱ እንግዲህ እየተለቀሙ ሁሉም ማህሌትንም ያሰቃዩት እስካሁን ድረስ በሴትነቷ እየተጫወቱባት እያንዳንዱ መቀጣት አለባቸው። ማንም ሰው በሰው ሕይወት መቀለድ የለበት። በሰው በሀገሩ በተወለደበት እንትን ይህን ያክል ስቃይና በደል መድረስም የለበት። እነሱ በገንዘብ ተገዝተው የሰውን ሕይወት የሚያበላሹ ሰዎች ለእነሱ ምንም አይነት እርራይም አያስፈልግም ሲጀመር ማለት ነው። ምንም አለ ምንም መጨረሻውን ብቻ እግዚአብሔር ጥሩ ነገር እያሰማን በዛም አለ በዛም እኛ የምንፈልገው ናታንም ተገንቶ ከመሀሌት ጋር መገናኘቱን ብቻ ነው። የመስፍን ጉዶች ተወርተው አያልቁም። እነሱ ደግሞ የስራቸውን እግዚአብሔር የስራ ሁሉንም የስራ የስራ ይሰጠዋል። ይችም ጠበቅ የተባለችውም ዝም ብለው በቀላሉ የሚተዋት ነገር አይደለም። ዘላለም እያፋጠጣት ነው ያለው መረጃ ከእሷ ጋር ስታወራ የነበረችው ከነዘላለም ጋር የምትሰራው ልጅ ከእሷ ብዙ መረጃ ስለሰማ ስለነገረችው እንግዲህ እውነቱን ሂዶ ሲያፋጥጣት እያያችሁ ነው። እውነት የያዘ ሰው በየትኛው መንገድ ብትሄጅ፣ እውነት እውነት ናት። መዋረድ ያለባቸው በሀሰተኛ የሚሰሩ ወንጀለኞች ናቸው። ዘላለም እና ልዑል እውነተኛ ናቸው። ሁልጊዜም አሸናፊ ናቸው። በየትኛውም መንገድ ሲሄዱ ክፉ ነገር አይንካቸው፣ ይጠብቃቸው መድኃኒዓለም ብቻ። እኔ ቃል የለኝም ለእነሱ የእውነት ቃል የለኝም። እግዚአብሔር ክፉ ነገር እንዳይነካቸው ምኞቴ ነው። ምንም ነገር ከምንም ከምንም በተለይ ከዚህ ሰይጣን መስፍን እጅ እንዳይጥላቸው እግዚአብሔር ወደ እነሱ ሲመጣ አይኑን የያዘላቸው የሆነት ሌላ ነገር ምንም ማለት አልፈልግም። ማለት ነው ጉዱ የመስፍን ጉድ መቼም ተወርቶ ተወርቶ ስለማያልቅ በሱ ዙሪያ በሱ ውስጥ ያሉ ሰዎች ስለነሱ ስታወሩ ቀኑ መሽቶ ይነጋል። ሰው የእነሱ ነገር ተከድኖ ይብሳል። ለማንኛውም ጋዜ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክና እና ሼር እያደረጋችሁ ጀምሮ፣ ለቤት አዲስ ከሆናችሁ ደግሞ በቅንነት ሰብስክራይብ አድርጉ። የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ድረስና ሰንብቱ፣ እንወዳችኋለን። ሰላማች ሰላማችሁ ብዜ ትትርፍ ይበልኝ፣ በአለም ሙሉ እያላችሁ ክበሩልኝ። ለምታበረታቱኝ እንወዳችኋለን። ባይ ባይ።